ሰላም ጤና ይስጥልኝ። ውዴ ሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለዕለቱ የመረጥንላችሁ አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከእኛ ጋር እንድትቆዩ በአክብሮት እጋብዛለሁ። ናይ ናይ መንበረ ሰላም አምላክ ክርስቶስ አይኸኒ መንዳይ አምላክ ናይ መንበረ ሰላም ህወሓት እዩ ህወሓት እንተሃሉ ንነብር ኢና ህወሓት ንድሕደ የለ ኣይነብር ኢሉ መንበረ ሰላማ ማለት መስቀል የያዘ ህወሓት ነው ሲሉ ቀሲስ መሰለ ገለጡ። ቀሲስ መሰለ በሰጡት ቃለ ምልልስ ራሱን በህገወጥ መንገድ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በማግለል መንበረ ሰላማ ብሎ የተሰባሰበው ቡድን ማለት መስቀል የያዘ ህወሓት ማለት ነው ሲሉ ገልጸውታል። ቀሲስ መሰለ ህወሓት አምላክ የለውም፣ ህወሓት ራሱን የትግራይ አምላክ ነኝ ብሎ ይጠራል። ላለፉት ሰላሳ ላ 0 ዓመታት ቄስንም ጳጳስንም ሳይቀር የካቲት አስራ አንድ የጭቅኖች ብርሃናት እያለ መፈክር እንዲያሰሙ እሁድም በዓላትም ማስቀዳሾችን ቶሎ ቅዳሴያችሁን ጨርሱ በማለት የቤተ ክርስቲያን አውደ ምሕረት የህወሓት ጉባኤ ማስኬጃ ሆኖ እንዲያረፍድና የእነሱ አይዲኦሎጂ ለህዝቡ በቤተ ክርስቲያን አውደ ምሕረት እንዲያሰርጹ ሲያደርጉ ነበረ። አምላክ አልባ ሃይማኖት አልባ ክርስቲያንም ያልሆነ ሙስሊምም ያልሆነ ትውልድ እንዲፈራ አድርገዋል። ለዚህም ያመጡት ጣዖት የካቲት 11 የሚባል የጣዖት ቀን ነው። በዚህም የጭቁኖች ብርሃን ክርስቶስ ሆነ ሳለ የካቲት 11 የጭቁኖች ብርሃን ነው እያሉ የካቲት 11 የሚባል ጣዖት አምላኪ ትውልድ ፈጥረዋል። ለዚህም አንድም ሰው ተው አላላቸውም። ህወሓቶች 30 አመታት የተታኮሱት ከክርስቶስ ጋር ነው። ዋስህ ክርስቶስ ነው ከማለት ይልቅ ዋስህ ህወሓት ናት እየተባለ ከትግራይ ምድር የክርስቶስን አምላክነት አስወጥተው የካቲት 11 ጣዖት አምላኪነትን አስገብተዋል ሲሉ ለ30 አመታት ህወሓት በትግራይ ክልል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ላይ ያደረሱት በደልና ቤተ ክርስቲያኒቷ ላይ የፈጸሙት ነውር አጋልጠዋል። መንበረ ሰላማ ማለት ቆብ የለበሰ ህወሓት ነው ሲሉም ቀሲስ መሰለ ገልጸዋል። በአረርቲ ከተማ ለህንጻ ግንባታ የተረበረበ እንጨት በመደርመሱ እስካሁን የ22 ሰዎች ህይወት ማለፉ ተገለጠ። በአማራ ክልል በሰሜን ሸዋ ዞር በምንጃር ሸንኮራ ወረዳ በአረርቲ ከተማ አስተዳደር አረርቲ ማርያም ቤተክርስቲያን ዓመታዊ ክብረ በዓል እየተከበረ ነበር። በዓሉን አስመልክቶም ከጠዋቱ አንድ ሰዓት ከ45 ላይ እየተሰራ ያለው ቤተክርስቲያን እየተጎበኘ ባለበት ሰዓት ለፊኒሺንግ ስራ የተረበረበው እንጨት ተደርምሶ በርካታ ምዕመናን ላይ የሞትና የአካል ጉዳት አድርሰዋል። የአረርቲ ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ አጥናፉ አባተ እንደገለጹት በአካባቢው በየዓመቱ በድምቀት የሚከበረው የድንግል ማርያም በዓልን አስመልክቶ በርካታ ምዕመናን በአካባቢው ይመጣሉ። ዛሬ ከማለዳው ሁለት ሰዓት ላይ በቤተ ክርስቲያኑ ግንባታ የህንፃ መወጣጫ የእንጨት ርብራብ መናድ አደጋ በርካቶች መጎደታቸውን አንስተዋል። የጉዳቱ መጠን ከፍተኛ በመሆኑና ከእንጨት ርብራቡ ስር ያልወጡ ሰዎች በመኖራቸው የጉዳቱ መጠኑን መገመት አስቸጋሪ ነው ያሉት ኃላፊው እስካሁን የ22 ሂዎች ሕይወት ማለፉ በሆስፒታል ተረጋግጧል ሲሉ አስታውቀዋል። በተጨማሪ አምሳ አምስት ሰዎች ላይ ከመካከለኛ እስከ ከፍተኛ ጉዳት መድረሱንም ገልጸዋል። ለተጎጂዎች የመጀመሪያ ሕክምና በአንድ ሆስፒታልና በአራት ጤና ጣቢያዎች እየተሰጠ ነውም ብለዋል። ተጎጂዎች ለማትረፍ ህብረተሰቡ ጥረት ማድረጉን ያነሱት ኃላፊው ከርብርቡ ስር ያልወጡትን ዜጎችም ህይወት ለማትረፍና ሕክምና እንዲያገኙ ለማድረግ እየተሰራ ነው መሆኑም ገልጸዋል። የአረርቲ ሆስፒታል ኃላፊ ተወካይ አቶ ስዩም ማልታየ ከጠዋት ሁለት ሰዓት ተኩል ጀምሮ ወደ አረርቲ ሆስፒታል የመጡ ተጎጂዎችን ህክምና እየሰጠን ነው ሲሉ ተናግረዋል። ጉዳቱ ከፍተኛ በመሆኑ ተጨማሪ ድጋፍ ከወረዳ ባለሙያዎችና አምቡላንሶችን በማቀናጀት እየሰራ ነውም ብለዋል። ከፍተኛ ጉዳት የደረሰባቸው አምስት ተጎጂዎች ለተጨማሪ ህክምና ወደ አዲስ አበባ መላካቸውም አስታውቀዋል። ሶሎዳ ሚዲያ የሞቱት ወገኖቻችን ነፍስ ፈጣሪ ባጸደ ገነት እንዲቀበላት እየተመኘን ለመላው ኢትዮጵያውያን መጽናናትን እንመኛለን። በፈረንሳይ የደቡብ አፍሪካ አምባሳደር ሞተው መገኘታቸው የፈረንሳይ ፖሊስ አስታወቀ። አምባሳደር ኢማኑኤል ማቲው ባረፉበት ሆቴል ሞተው የተገኙ ትናንትና መስከረም 2 2018 ዓ.ም ነው ተብሏል። አምባሳደር ማቲው በፓሪስ ከሚገኘው ሰማይ ጠቀስ ሀያት ሆቴል ከ22ኛ ፎቅ ሳይዘሉ እንዳልቀረ ቢነገርም ሮይተርስ የዜና ወኪል የጠቀሳቸው የፈረንሳይ ፖሊስ ቃል አቀባይ በጉዳይ ላይ ሃሳብ ከመስጠት ተቆጥበዋል። የ58 ዓመቱ ኢማኑኤል ማቲው እንደ ኢሮፓውያን አቆጣጠር በየካቲት 2024 ነበር በፈረንሳይ አምባሳደር ሆነው የተሾሙት። የቀድሞው የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ጆሴፍ ካቢላ በሌሉበት በጦር ወንጀሎችና ሀገር መክዳት ወንጀሎች ሞት ተፈረደባቸው። ካቢላ ላይ ከቀረቡባቸው ክሶች መካከል በሀገሪቱ ምስራቃዊ ክልል ከፍተኛ ውድመት ያደረሱትን ኤም 23 አማጽያን ይደግፋሉ የሚል ይገኝበታል። አርብ ዕለት የሀገሪቱ ወታደራዊ ፍርድ ቤት በሀገር ክህደት በሰብአዊነት ላይ በተፈጸመ ወንጀል እንዲሁም ግድያ፣ የወሲብ ጥቃት፣ ማሰቃየትና ማመፅን ጨምሮ በተፈጸሙ የጦር ወንጀሎች ጥፋተኛ ናቸው ብለዋል። ካቢላ ወንጀሉን አለመፈጸማቸውን ቢናገሩም ችሎት ፊት ቀርበው ግን ራሳቸው አልተከላከሉም። የቀድሞው ፕሬዚዳንት ክሱን በዘፈቀደ የመሰረቱ የአሜሪካ የጦር ሚኒስቴር ዋሽንግተን ለጦርነት መዘጋጀት እንዳለባት አሳሰበ። የአሜሪካው መከላከያ ሚኒስተር ፔት ሀግሰት ለከፍተኛ የጦር ኃላፊዎችና አዛዦች መልእክት አስተላልፈዋል። ዋሽንግተን በአስቸኳይ በጦርነት መንፈስ ውስጥ መግባት እንዳለባት ያስገነዘቡት ሀግሰት ሀገራቸው ምን ስጋት እንዳለባት ግን ይፋ አላደረጉም። ፔንታጎን በቅርቡ ሁለት ወሳኝ የፖሊሲ ማሻሻያ ማድረጉንም ዘገባው አስታውሷል። የብሔራዊ መከላከያ ስልቱን ከቻይና ወደ የውስጥ ደህንነትና ምዕራቡ ንፍቀ ክበብ ማዞር አንደኛው ውጡን ሆኗል። የአሜሪካው ጦር ሰላምን ለማረጋገጥ ለጦርነት መዘጋጀት ይጠበቅብናል ብናል ብለዋል ፔት ሃግሰት። በመቶዎች የሚቆጠሩ የጦር አዛዦች በቨርጂኒያ የተናገሩት መከላከያ ሚኒስትሩ ውጥረቱ አሜሪካ እንዳለባት አስጠንቅቋል። ዶናልድ ትራምፕ የአሜሪካውን መከላከያ ሚኒስትር ወደ ጦር ሚኒስትር መለወጣቸው የዚህ አይነቱ ዝግጅት እንዳለ አመላካች ነው። ዋይት ሃውስ እንደ አውሮፓውያን አቆጣጠር ለ2026 የመከላከያ በጀት 1.01 ትሪሊዮን ዳላር እንዲሆን መጠየቁንም ይታወሳል። ቀደም ሲል ከነበረው በጀት 13.4 በመቶ ብልጫም ይኖረዋል ቱርክ በኳታር የሚደረገውን የጋዛ ተኩስ አቁም ድርድር ልትቀላቀል መሆኑ ተገለጠ። ከቱርክ በኩል የሚገኙ ተወካዮች በዱሃ ካለው አደራዳሪ ቡድን ጋር ሆነው ይሰራሉ በሚል የኳታር የውጭ ጉዳይ ሚኒስቴር አስታውቋል ፕሬዚዳንት ዶናልድ ትራምፕ የጋዛውን ተኩስ አቁም ገቢራዊ ለማድረግ ሀያ ነጥቦችን ይፋ ካደረጉ በኋላ ነው አንካራ የምትሳተፍበት እቅድ እንዳለ የተነገረው። ፕሬዚዳንት ረሲብ ጤይብ ኤርዶጋንም የዶናልድ ትራምፕን ሀሳብ ማድነቃቸው አይዘነጋም። ሀማስ በትራምፕ የቀረበውን እቅድ እየመረመረ ሲሆን በጎ ምላሽም ይጠበቃል ሲል አልጀዚራ ዘግቧል። ሐማስም ኃላፊነት በተሞላበት መንገድ እየተመለከትኩት ነው ማለቱ ምናልባትም ውጥኑ ፍሬያማ ሊሆን እንደሚችልም ጠቋሚ ያደርገዋል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ ሐማስ ከ3 እስከ 4 ቀናት ውስጥ ባለው ጊዜ ውሳኔውን ማሳወቅ እንዳለበት አሳስበዋል። በድርድር ሂደቱ አንካራ ለመሳተፍ እድሉ ማግኘቷም ዲፕሎማሲያዊ ጫናዎችን በእስራኤል ላይም ሆነ በጋዛው ሐማስ ላይ ለማብዛት አጋጣሚ ይፈጥራል ተብሏል።